ስለ ዊዲንጉም ያወራል በነገራችን ላይ ዊዲንግ ማለት ጋብቻ ነው። ዊዲንግ እኔ ብዙም መረጃውን ምን ሲነግራችሁና ዴኪ ኮን ለታላስ ታይሚ እንኳን ተወለድሽ። ያው እዚህ ደረጃ እስክትደርስ ድረስ በጣም ብዙ ነገሮችን አሳልፈሻል። በጣም ብዙ ሺ ነገሮችን አሳልፈሻልና እነዛ ነገሮች ወደ ኋላ ትለሽ ዛሬ እዚህ ደርሰሻል። ሀይሚ እንኳን ተወለድሽልን። አንድ ሁለት እያልን ሰላሳ ደርሰናል። ልደትሽን የአብርሃም እና የሳሪ አድርግልሽ። ሀፒ በርዝዴይ

አሰላሙ አለይኩም ረህመቱላሂ ወበረካቱሁ ለተከበራችሁ ቤተሰቦቻችን እንዴት ናችሁ? ውልን አላችሁ ወይ? አለ መላ ጓደኛሞች ብቻ ሳይሆን ቤተሰቦችን ሰብሰብ ብለናል። ሌሎች ጓደኞቻችንም እና ከካሜራ ጀርባ ያሉም አሉ፣ ያልተመቻቸውም አሉ ምናምን። ኤኒዌይስ እንግዲህ ዛሬ ሰብሰብ ብለን እናንተ ብዙዎቻችሁ የምትፈልጉትን ብዙዎቻችሁ የምትጠብቁትን ነገር ለማድረግ ተዘጋጅተናል። በዚህ አጋጣሚ ይህንን ነገር እንድናደርግ ለወተወትከው ለሰበሰብከን ፍሴ በጣም በጣም እቴንኪ እነትማይኩ ሰላም በላቸው። እሺ ሰላም በላቸው። እስከዛ እሱ ሰላም ታለ ይቆያል፣ ማለት ሰላም ሰላም ሰላም። ወደነ የተከበራችሁ ቤተሰቦቻችን እንዴት እንዴት ናችሁ? እግዚአብሔር ተመሰገሪን እጅግ በጣም በጣም በጣም ደህና ነን። ያው እንግዲህ እንደምታዩት እንዲ ተሰባስበን ከመጣን ትንሽ ቆይታ ነበረ። ዛሬ ያው የቅመሟ የትንሿ የልዕልቷ የሁሉ ነገር ልደቷ ነው። ያው የሱ ልናከብላት ነው። ትንሽ በዚህ አይነት መልኩ ባናስቦ ነገሩ የዛሬ ርዕሴ ሀይሚ ናት ማለት ነው። በመጀመሪያ ላይክ፣ ሰብስክራይብ፣ ኮሜንት የምታደርጉ ልጆች ከልብ አመሰግናለሁ። አሁንም ቪዲዮ ስታዩ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ ማለት ነው። እንግዲህ ኮሜንት እያነበብን አስተያየት እንሰጣለን ማለት ነው። ትላንትና የሀይሚ ልደቷ ነበረ። እንግዲህ ብዙዎቻችሁ ብሩኬ በሌለበት እንዴት ልደትሽን አክብረሻል በማለት ብዙዎቻችሁ እየተሳደባችሁ ነበረ። ብዙዎቻችሁም ደግሞ ብዙ ነገር ብሏቸዋል ማለት ነው። ይህን ኮሜት ያነበብን አስተያየት እንሰጣለን። ይህ ኮሜት ለእኔ በጣም ተመችታኛለች ማለት ነው። እንግዲህ ብዙዎቻችሁ እንደተባለ ሀይሚን ትሰድበዋት ላችሁ። እኔ ሁሌም አስተያየት ሰጣለሁ። አንድ ሰው ሰብስክራይብ ካረግን ታቃላችሁ። ሰብስክራይብ እናረጋቸው ምን ወዳቸው ከሆነ ምን ከተላቸው ከሆነ ነው ሰብስክራይብ ምናደርጋቸው ማለት ነው። ካልወደድናቸው ደግሞ ሰብስክራይብ አናደርግም፣ ኮሜትም አንሰጥም፣ አይተን እናልፋለን ማለት ነው። ግን የብሩኬ ደጋፊዎች የብሩክ አጋዥ ሆናችሁ ሀይሚን ምሰድቧት ሰዎች አላችሁ ማለት ነው። ግን እነዚህ ሰዎች መቼም አይላዩም ሀይሚና ብሩኬ ለጊዜ ቢጣሉ ግን እስከ መጨረሻ አይጣሉም አይለያዩም፣ ማለት ነው። ግን ብዙዎቻችሁ እውነት መስሯችሁም ሀይሚም ሰድቧት ሰዎች አላችሁ ማለት ነው እና ኮሜቱን፣ በተለይ የምትሳደቡ ሰዎች ይህን ኮሜት ያነበባችሁ አስተያየት ስጡ ማለት ነው። ብዙዎቻችሁ ትሳደባላችሁ፣ ሀይሚም ብዙ ጊዜ አስተያየት ትሰጣለች እና አትሳደቡ። ከተመቻችሁ ላይክ ኮሜት አድርጓት፣ ካልቻላችሁ ደግሞ በዝምታ ማለፍ ትችላላችሁ ማለት ነው። ስለዚህ ትላንትና የሀይሚ ልደቷ ነበረ። እንግዲህ ብዙ ጓደኞቿ ነበሩ፣ ከዛ መሀል ደግሞ ብሩኬ አልነበረም። ብሩኬ በሌለበት እንዴት ልደትሽን አክብረሻል በማለት ብዙዎቻችሁ ተቋማችኋል ማለት ነው። እንግዲህ ምን ማድረግ አይቻልም፣ እንዲታረቁ ፍትህ መጠየቅ ነው ማለት ነው። ግን ብዙዎቻችሁ ብዙዎቻችሁ ደግሞ እንዲለያዩ የምታደርጉ ብዙዎቻችሁ አላችሁ ማለት ነው። ሀይሚም ብላለች የኔ ውድቀት የምትፈልጉ ብዙዎቻችሁ አላችሁ፣ ግን መቼም አልወድቅም ብላ ያው መልስ ሰጥታለች ማለት ነው። እና ወገኖቼ ለሰው ልጅ መጥፎ ማሰብ ጥሩ አይደለም። ብዙዎቻችሁ ተሳደባላችሁ። ከዚህ በፊት የሀይሚና የብሩኬ የደጋፊዎች አትሳደቡ ነበረ፣ ጥሩ ሰዎች ነበራችሁ። አሁን ላይ ደግሞ ምን እንደነካችሁ አላውቅም። ብዙዎቻችሁ ተሳደባላችሁ። አትሳደቡ። ለኛም ደግሞ ላይክ ሰብስክራይብ አድርጉን አሳድጉን ማለት ነው። ከመሳደብ ምን የሚገኝ ነገር የለም ማለት ነው። ስለዚህ ሀይሚና ብሩኬ አንድ እንዲሆኑ ዱዓ አድርጉላቸው። መሳደብ ጥሩ አይደለም። እንግዲህ ብሩኬ ያው አዝነዋል። እሱ በሌለበት ቦታ ያው ልደቷ ማክበሯ ያ መቼም አይደሰትም፣ ይከፋል ማለት ነው። እንግዲህ ምንም ማድረግ አይቻልም ሰው ሆኖ ያው የማይጣላም የለም የማይታረቅም የለም ማለት ነው እንግዲህ ያው ብሩኬ በጣም ከፍቶታል ደስተኛ መቼ ማይሆንም ከዚህ በፊት ያው ብዙ ብዙ ነገር አሳልፈዋል አሁን ላይ ግን እንደዚህ ሲሆኑ በጣም ያሳዝናል ማለት ነው እና ቤተሰብ ላይክ ሰብስክራይብ ማድረጋችሁን አትርሱ ብዙዎቻችሁም ደሞ ቪዲዮ ስታዩም ላይክ ሰብስክራይብ አታደርጉም ማለት ነው እና ቪዲዮ ስታዩ ላይክ ሰብስክራይብ ኮሜታ አድርጉ። አይከፈልበትም። ቅንነት ለማንንም አይደለም ለራሳችን ነው። ዝናብ እየዘነበ ነው። ያው እንግዲህ አሁን ክረምት ነው፣ እኛ ጋር ክረምት እየመጣ ነው። በጣም ደስ ይላል ማለት ነው። እና ለማንኛውም እንግዲህ ሀይሚና ብሩኬ እንዲታረቁ ድዋ አድርጉላቸው። አትሳደቡ። ትላንትና ያው ሀይሚ ደስተኛ ሆና ነው ልደቷ ያከበረች።